እስክሪቶ አተሽ ነበር። አፈር ያስበላ አንተ እከክና ውጣ እሱ ኧረ ጻፍሱ ይለኛል። እነዛ ምድረ እከክ ያሉትን እዚህ መጥቶ ይጽፍ። በጠዋት ደግሞ፣ በጠዋት ላስላሱና እየተላስኩ ከእንቅልፌ አንዳንዴ ከእንቅልፍ ስትነሳ በሰላም አሳድረኛለሁ እዛ የሆነ ቀጠሮ ነበረኝና ኢንተርኔት መጣልኝ። በአሙራ ቆይታብኝ ማለት ነው። ከፍታለ እየተሰደብኩ ነው እንዲ በስማ ፍሬ ሊፕስቲክሽ እንዴት እንደሚያምር ምን እንደምትቀቢው ይሄ ያምራል፣ ማክ ነው። ቸሪ ቸሪ ሌዲ አንቺ ነው የምትፈልግሽ። አንቺ ምንም እንዴት ነው የምትፈልጋት? ምንም ተአምርም የለበትም። ሺ ኒድ ዩ ሞር ዘን ዩ ኒድ ሀር ሺ ኢዝ እኔ መስታደብም አልፈልግም እዚህ ቦታ። ሴትም ነኝ እናትም ነኝ። እኔ ሁሉንም ማከብራለውኝ። ግን አንቺ በጣም በጣም በጣም ተወዳጅ ሰው ነሽ። ይሄንን ይዘሽ እንደዚያ ትመልሽ ምናምን ወደታች ነው እንጂ ወደ ላይ አወርድሽም። እሷ በጀ ተበል እንዴ! ሰው ቁጭ ብሎ ቆንጆ አደለች የሚላል እንደ ግርም እኮ ነው። ያን ትላንትና ቀን አታምርም ሰውነቷ እንደዚህ ምናምን። አንቺ ራሱ የደሻ አይተሽዋል። የሆነ ቪዲዮ አላት ከዋናው ውስጥ ምናምን ስትወጣ ይሄ እኮ ዶልፊን ነው የሚመስለው ያ ቪዲዮ እንደገና ነገር ቁጭ አድርጋው እዛ ደግሞ እሷን ቺን እንደዚህ የምትለው ኦኬ። እኔ ብዙ መጥፎ ማውራት አልፈልግም። አይ ላቭ ዩ አይ ሱፖርት ዩ ማርቲን ይሄ የወዳን ኔ ቆንጆ ስራ ቦታ ነው ያለው ሰው አይ ዶንት ዋን ባደር ኤኒዋን

እንዴ ዝሆን ቀንድ የለውም፣ ስለዚህ መዋጋት አይችልም ብሎ ውይ፣ ነው የሚችለው፣ ስለዚህ አልፈልግም። አይ ዶን ላይክ ኢት እኛ ከዝሆኖች ጋር ስንጣላ ስንት ነገር አመለጠን። ቅናት ምናት ቀላል ቅናታ፣ እንዴ ቅጥቅጥ አረገችኝ እኮ ትናንት። በዘራችሁ አይድረስ በዘራችሁ አይድረስ በዘራችሁ አይድረስ በዘራችሁ አይድረስ ብን ሳምሪዮ ሀስቱ አለኝ ሰውየው። እናልኳችሁ እኔ ጌሜን ብቻ ነው የምጫወተው። ቤተሰቦች አይመለከተኝም። እረ እኔ አፈርኩ። ይለሷ እናንተ ልጆቼን የንሳኝ ኮን ያሉት አይወድም። ሾክ ነው የሆነብኝ። ይህን ያህል ጥላቻ እንዴት ሰው ልጅ ይኖረዋል? አንቺማ እኔ ጋር የመጣሽውማ መረጃ ልትይዥ እኔ የሚያጣጥል የኔን ውድቀት ነው ወይ እኔ ቴከር ተጠንቅቄ ነበር አንቺ ጋር ሲሄድ ነበረው ተጠንቅቄ ሁለት ቀን የተገናኘ ነው ሁለት ቀንም ተጠንቅቄ ነው አረ እኔ ምን አገባኝ ከኔ ህይወት ጋር ምን ያገናኛል እና አሁን ወጣና ማለት ነው ታጥቤ ታጠኚ ልብሴን ቀይሬ ኤዳነ ይቲንክ ኔ ቆንጆ መጣላችኋለሁ ከዛም በኋላ ልጆቼን ይንሳኛለች አው መቤቴ ቪዲዮ አለኮ ሪከርዱ ቆይ ፖስት ሪፖስት አደረግላችኋለሁ ላላያችሁ ሰዎች ሪፖስት ይደረግላቸው። አታምርም ማለች እንደው አታለልኛ መልህ እንደው አታለልኛ መልህ ምነዋ እንደ መልኩ ነው ጸባይ ቢያም ዝም ብለሽ ላይፍሽን ኑሪ ማንንም አትስሚ። አረ እኔ ማንንም አልሰማም አላይምም አልሰማምም። ተያት። አንቺ እኮ ውብ ነሽ ማርያምን ብላኛለሽ ማርያም እኔ እኮ አልኳት በቁምጣ ባዶ ቁምጣ እናርጋልኩኝ ቻሌንጅ ባዶ ቁምጣ ማድረግ እንችላለን፣ ያለ ስቶኪኔ ምናምን ነገር ማለት በጣም ቆንጆ ልብ አድለሽ ታምራ ያለሽ፣ ፊልተር አይተ ያለ ፊልተር አይተንሻል። ቴንክ ዩ የእኔ ቆንጆ ይዘር ጸጉርሽ እና ሸፕሽ ይበቃልሻል። እናንተማ ማታ ጽናናቸው። እኔ እኮ ቤተሰቦች ውድድ ነው ማድረጋቸው፣ አከብራቸዋለሁ፣ ወዳቸው አለው። ማርያምን እንዴት እንዳስደሰታችሁኝ እንዴት እንዳስደሰታችሁኝ እንዴት እንዳስደሰታችሁኝ። እኮ ቅጥቅጥ እኔ ያደርጉልኝ በኮመንት ቅጥቅጥ በዘራችሁ አይድረስ። እኔ ማታ እንዲህ ያልኩ ነበረ ቁጭ ብዬ ቤቴ። የስ የስ ማኛው ተከራከረለሽ። አሁ ማኝ እዚህ እንደ ማኛ ኮ ወንድ ነው በስማርት ለርን ፍሮም ፓስት ኦኬ አይ ለርን ፍሮም ፓስት ቴንክ ዩ እኔ እየቻልኩ ነው ብታይ፣ ነው አሪፍ። እኔም በእንግሊዘኛ ነው የምጽፍልሽው አብዛኛው። እና እኔ መቼ ይገባኛል ወይ ጣጣ ታይገባኝ ነው። አዎ የስ ምን የስ ኦር ነው ካልኩኝ አልገባኝ ነው። የስ አይዱ ብለሽ ዝም ትያለሽ። የስ አይዱ ብዬሽ ፀጥ ነው የምለው። የስ ኦር ነው እውነቴን እኮ ነው ጋር እሱ የስ ኦር ነው ነው የምለው ካልገባኝ፣ አይመለከተኝማ የጻፈው ነገር ነው ከእኔ ህይወት ጋር ምን ያገናኘዋል? ለምን አረ፣ እባክሽ እንግሊዝኛ እኮ ኢንተርናሽናል ነው። አንተናቱ ትችላለህ፣ እኔ አልችልም። ስለዚህ ስድብ ስለሚመስለኝ ምንም አይመስለኝም። ቀኑ ሲደብር ብታዩት፣ ደባሪ ፍቅሮቼ፣ ውዶቼ፣ ማሮቼ። አቤት ማሮቼ፣ ውዶቼ ሁሌ ነው የሚሰጡኝ እኮ። ሸሚ ይዘኛል ግን፣ እንደዚህ ሰውነት ስቅቅ ይላል፣ ሁሌ በተደጋጋሚ ስለሚመጡ ማን ነው ግላብ የለቀቀው? በህልሜ ነው እናንተ። ኮመንት ፍለጋ ስዞር አመለጠኝ። ቲክቶክ ብከማ አፌ ልከፍት ነው አልኩኝ። ምን አባቴ ላርግ ብዬ እኮ በስንት ጉድ እኮ ነው የገባሁት። ኮመንታተር መጥተው ወሬ ስለሚነግሩኝ እናደዳለሁ። ታውቃለህ፣ አለመስማት ከጆሮሽ። ያልሰማውን ሰው ሰምተሽ አትናገር። አይ እውነት ነው የሚያወሩት። መጥተው ትክክል የሰሟትን ነው የሚጽፏት እዚህ

ለካ ቻው ደህና። አሁን በኋላ እንገናኝ፣ ሁላችሁንም አመሰግናለሁ። እዚህ ቤተሰቦች አሁን ተጣጥቤ ልብሴን ቀይሬ ምናምን መጣና እናነጋለን ደግሞ፣ ቻው በሉ። ኧረ ምከሪ ፍርዬ፣ አንቺ አሁን የልጆችሽን እንኳን አባት ተለያይተሽ የለ ልጆችሽን አርቀውብሽ እንኳን ስትይል አለሽ። ይሄ እኔ ራሴን አላጠፋሁም እናቴን እሱን ነው የምልሽ፣ ቢቢዬ፣ ምከሪያቸው። ልጆች ከእኔ ተማሩ፣ እኔ ያሳለፍኩትን ችግር በአይናችሁ በህብረታችሁ አይታችኋል። ሚሊን

እገዛ ተሰርቶም አያምርም እኮ ዜዶ ምንም ሆነ አያምርም፣ ምንም ሆነ አያምርም። ብታይ ባሏ እኮ የሰደባት ባሏ ሳይሆን አስገድዳ ያስገባችው ልጅ ነበረ። አስገድዳ ደፍራው ነው አላልኩም? ይቺ ጥርሷ ፌክ ቀጥቅጧት፣ እኛ ቤት ቀጥቅጧት፣ ቀጥቅጧት፣ አይመለከተኝም። እኔ የለሁበትም። እኔ ያገባኝ ምን አገባኝ? ከኔ ውጥ ጋር ምን ያገናኘዋል? እኔ እኮ ላለመሳደብ ነው። ቪዲዮዎቹ ይቀመጣሉ ሪከርድ ተደርገው። ወይ ትምጣ፣ ምን አገባኝ? ፍሬ፣ የኔ ፍቅር፣ ወይ እንዳትቀርጭ። ሪከርድ አታደርግሽም። ማን አታርግ። ከኔ ውጥ ጋር ምን ያገናኘዋል? በጠዋቱ ስትወርድብኝ የነበረው ውርጃ ታዲያ ማን ሊጠየቅበት ነው? ሰራ አንችናት ላይ ያደርስም ተብላለች እኮ ሙዬ አውቃ ነው አትመጣ። አንዳንድ የምትሰሩብኝ ሰዎች ማለት ነው፣ ከአሁን በኋላ ብሎክ ገባችሁ ማለት የእድሜ ልክ ቅልንጦ እስራት ነው። አዎ እድሜ ልክ እስራት ቅልንጦ። ሚትማ አረጋቸው ሚታ አረጋቸው ብሎክ አርጌ ሚታ አድርጌ ቅሊንጠው ጠው ፖሊስ ጣቢያ ጊዜ ቀጠር እንኳን አልሰጣችሁ። ግ ያች ወደል እንዳትናገሪ፣ ጥሩ መጥፎ እንዳይወጣች። ጠቅ ነይ ፍርዬ፣ የኔ ፍቅር አረኒ። አልናገርም እንዴ ለምንድን ነው የምናገረው? ፈሳም ፈሳም ነሽ አንቺ። እኔ መሳደብ ስለማልፈልግ ጂጂ አዎ፣ በቅርጽሽ እኮ በስመ አብ የአንቺ ቅርጽ ብትይዝ እኮ ወንዶቹ በቃ አለቁ። ቻው ቻው። አዲስ አበባ ነበር እንኳን እንዳንቺ ቅርጽ አልሰጣት። ፍሪ እኔ ፍቅር ገላገለን እግዚአብሔር። እንደ ቁርጥ ስጋ በዚህ እንደዚህ ህልህል በዚህ ጉም በዚህ ቁጭ ያለ ሰጥቷት፣ ማርያምን ትናንት ሰደበች ዝም አልኩኝና፣ የጠዋቱ ግን አናዶኛል። እንደ ፐርሰናል በቃ አታክ ታደርግሻለች አታፍርም። ደግሞ የወረደ ግን ሆዴ ነው ያስደሰተኝ፣ ሆዴ ነው ያስደሰተኝ። የእኔ ፍቅር ሆዴ በቪዲዮ ውጣ ሲባል ቀብረር ብሎ፣ ቀብረር ብሎ ማለት ነው። ጂጂ እውነቷ እኮ ነው፣ ሰድብሽ ጂጂ እውነቷ ነው። አሁን ሆዴ ማለት ነው በቪዲዮ ውጣ ሲባል ነው። ምንም አለ ቀብረር ያለባት የእኔ ፍቅር ሆዴ፣ የእኔ ቦስ፣ የእኔ እንትን ኪዲ ቤት ነቅሎ ወጣ እኮ። እንዴት እንዳስደሰተኝ ስትገባ በቃ በቃ መርሃዊ መርሃዊ ተክለ ሃይማኖት፣ ማን ነው የነበረ? አባቱ ማን? አላውቅም። አባቱ ዝም አለኮ እኔኮ መርሃዊ ፍጹም ፍጹም ተክለ ሃይማኖት ነኝ ምናምን ብሎ ከዛ ሰው ደሞ በቪዲዮ ይውጣ በቪዲዮ ነው በቃ። ናፈቃት መሰለኝ አርጋት ወጣ። አዎ ገናት ነባት ደሞኮ